በዜና መጽሄታችን አሁን ደግሞ ሰዓቱ ስፖርታዊ ጉዳዮችን የምንመለከትበት ነው። መረጃዎችን ሊያደርሰን ኪዳነ ማርያም ብርሃኔ ስቱዲዮ ተገኝተዋል። ኪዳነ ማርያም እንደምናልክ? ደህና ነኝ መስገነው እንደምናለሽ? ሰላም ነኝ። መቀጠል ትችላለ። አመሰግናለሁ። ተመልካቾች እንደምንዋላችሁ። ከአሚኮ የቀን ስፖርታዊ ዜናዎችን ቀጥለው ይቀርባሉ። የኢትዮጵያ ፕሪሚየር ሊግን አስቀድማለሁ። አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ዛሬ በሚደረጉ ሁለት ጨዋታዎች ይጀምራል። ቀን 9 ሰዓት ላይ በወራጅ ቀጠና የሚገኙት ወልዋሎ ዓዲግራት ዩኒቨርሲቲና ስሁል ሽረ ይጫወታሉ። በሁለቱ ክለቦች መካከል የስድስት ነጥብ ልዩነት ያለ ሲሆን ሱልሽረ በ16 ነጥብ 17ኛ፣ ውልዋሉ ደግሞ በ10 ነጥብ የመጨረሻውን ደረጃ ይዘው ክለቦቹ እርስ በርስ ይገናኛሉ። 12 ሰዓት ላይ ሀዲያ ውሳና ከመቀሌ 70 እንደርታም ይጫወታሉ። በ34 ነጥብ 6ኛ ደረጃ ላይ የሚገኘው ሀዲያ ወደ መሪዎቹ ለመጠጋት ሲጫወት፣ መቀሌ 70 እንደርታ በበኩሉ ደረጃውን ከ14 ወደ 13 ከፍ ለማድረግና ከወራጅ ቀጠና ስጋት ለመላቀቅ ጨዋታውን ያከናውናል። ባሳለፍነው ሳምንት ሀዲያ ከድሬዳዋ ከተማ ጋር አንዳቻ መቀሌ ደግሞ በመቻል አንድ ለባዶ መሸነፉ አይዘነጋም። ፕሪሚየር ሊጉን ኢትዮጵያ መድን በ45 ነጥብ ሲመራ፣ ባህር ዳር ከተማና ወላይታ ዲቻ በኩል 37 ነጥብ ይቀጠላሉ። በኢትዮጵያ ከፍተኛ ሊግ ሲሳተፍ የነበረው እንጅባራ ከተማ ወደ አንደኛ ሊግ መውረዱ ተረጋገጠ። በኢትዮጵያ ወንዶች ከፍተኛ ሊግ ትናንት በሁለቱ ምድቦች ጨዋታዎች ተካሂደዋል። በምድብ አንድ ወደ ፕሪሚየር ሊጉ ያደገው ሸገር ከተማ በነቀምቴ ከተማ በመሸነፉ እንጅባራ ከተማ ወደ ሊግ አንድ ለመውረድ ተገዷል። ሸገር ከተማ ትናንት ሶስት ለአንድ ነው በነቀምቴ ከተማ የተሸነፈው። ውጤቱን ተከትሎም እንጅባራ ከተማ ቀሪ ጨዋታዎች ቢቀሩትም ወደ አንደኛ ሊግ መውረዱን ታውቋል። በሌላ ጨዋታ ደብረ ብርሃን ከተማ ደደቢትን ሁለት ለባዶ ረጥቷል። ሳምሶን ደጀንና አብዱልሃዚዝ ኡመር የደብረ ብርሃን የማሸነፊያ ግቦች አስቆጥሯል። በምድብ ሁለት ዛሬ ተጠባቂ ጨዋታዎች ይካሄዳሉ። ነገሌ አርሲ ከሃላባ 10 ሰዓት ላይ የሚገናኙበት መርሃ ግብርም ትኩረት እንስቧል። ሁለቱ ክለቦች በደረጃ ሰንጠረዡ በ4 ነጥብ ልዩነት ሁለተኛና ሶስተኛ ላይ ተቀምጠዋል። ወደ ፕሪምየር ሊጉ ለማደግም እድል አላቸው። በጨዋታው ነገሌ አርሲ ካሸነፈ የሊጉን መሪነት ከደሴ ከተማ የሚረከብ ሲሆን፣ ሀላባ ካሸነፈ አሊያም አቻ ከተለያየ ደግሞ ከፍተኛ ሊጉ ምድብ ሁለትን በደሴ ከተማ መሪነት የሚቀጥል ይሆናል። በዚህም ጨዋታው ተጠባቂ ነው። ቀደም ብሎ ስምንት ሰዓት ላይ ንብ ከአክሱም ከተማ ይጫወታሉ። የኢትዮጵያ ሴቶች ፕሪምየር ሊግ 21ኛ ሳምንት ዛሬ ረፋድ በተደረገ አንድ ጨዋታ ተጀምሯል። ረፋድ አራት ሰዓት ላይ ቦሌ ክፍለ ከተማ ከሃምበርቾም ተጫውተዋል። በጨዋታውም ቦሌ ክፍለ ከተማ አምስት ለባዶ አሸንፏል። ግቦቹንም ሜላት ጌታቸውና ዳሳሽ ሰዋገኝ እያንዳንዳቸው ሁለት ግቦችን ሲያስቆጥሩ በቴሌም ስለ ሺ ቀሪዋን አንድ ግብ አስገኝታለች። ቦሌ ማሸነፉን ተከትሎም በ21 ነጥብ ዘጠነኛ ደረጃ ላይ ተቀምጧል። ሊጉ ከሰዓት በኋላ ይቀጥላል። አርባ ምንጭ ከተማ ከድሬዳዋ ከተማም 8 ሰዓት ላይ ሲጫወቱ ልደታ ክፍለ ከተማ ከባህር ዳር ከተማ ደግሞ 10 ሰዓት ላይ ይገናኛሉ። ባህር ዳር ከተማ ከተከታታይ ሽንፈት ለማገገምና ነጥባቸውን ወደ 20 ለማሳደግም ዛሬ ይጫወታሉ። የሴቶች ፕሪሚየር ሊግን ኢትዮጵያ ንግድ ባንክ በ50 ነጥብ ሲመራ፣ ሐዋሳ ከተማ በ40 ነጥብ ይከተላል። የእግር ኳስ ጨዋታ የቀጥታ